ያላስፈለገ ሰዓት ደግሞ መወርወር ጥሩ አይደለም ገባሽ አይደለም ስለዚህ ስጦታ አይመለስም በፍጹም ማለት ነው የሰውን ወሬ ደሞ አትስሚ ኦዲየንስ በጣም ብዙ ነገር ያወራል ቴክስት ይጻፋል ብዙ ነገር ይጻፋል ይሄንን ታውቂያለሽ ብዙ ነገር ልጻፍልሽ ይችላል ሶ ከዚህ በፊትም አንቺና ብሩኬን ለማለየት በጣም ብዙ ነገር እየተጻጻፈ እየተጻፈልሽ አልነበረ በውስጥ ያ ሁሉ አልፋችሁ ለዚህ በቃችሁ ሶ አሁን ደግሞ ይሄ ስጦታውን መልሺ እያሉኝ ነው ምናምን እና ደሞ ስለ ዳኒም ዳኒንም ደግሞ አታዋውሩ እያልሽ ነበር። ደግሞ ሲቀጥል ደግሞ ቤተሰብ ዝግዘቃ ላይ ያለው ነገር ዛሬ ሀይሚ አውርታለች። እሱ አይሰሙም እሱ ሲጀመር ሀይሚ አንቺም እንኳን አውርተሽ ብዙ ሰው ቢያወራ ራሱ አይሰሙም እሱ ራሳቸው ዋጋ ይከፍሉበታል። አሁን ሳይሆን እነሱ አሁን ቲክቶክ ላይ እናት አባትን መዘግዘቅ፣ እናት አባትን በፊልተል አበራሽቶ ምናምን መዘግዘቅ ሳይሆን እነሱ የራሳቸው ጊዜ ላይ ራሳቸው ዋጋ ይከፍሉበታል። የእነሱ እናትና አባት አባትና እናት የሌላቸው ማለት ያለ አባትና ያለ እናት ያላደጉ ናቸው። የእናትና የአባትን ፍቅር የማያውቁ ስለሆኑ የሚዘግዘጉት እሱ። እንኳን ብትነግሪያቸውም አይሰሙም። ሌላኛው ዳኒ ደግሞ ሳላቅኑ ሰፕራይዝ ያደረገኝ ብላለች። እና ደግሞ ሶሴንም መጥራት ነበረበት ብላ አውርታለች ማለት ነው። ሶ ግን በጣም የተናደደችው ምን ላይ ነው? ሜንሽን እያደረጉ ቲክቶክ ላይ ስለኔ እየሰደቡኝ ምን እያደረጉኝ እኔን እጠላሽ ነበረ እንደ ሀይሚ በጣም እንኳን ይኸውልሽ፣ ልንገርሽማ ሚዲያ ሲያነሳችሁ ሚዲያ ይጠላል ሀይሚ ዛሬ እንዳለ ኦዲንሶች ወይ ደግሞ እንዳለ ተመልካች ዛሬ ቢወዱሽ ማለት ነው፣ ነገ ይጥሉሻል እንዳለ ማለት ነው። አጠቃላይ ጥቂት አንቺ እኮ ከዚህ በፊት ተምረሻል። ለሙቤ የሆነ ጫማ ሰተሽ ትዝ ካለሽ ማለት ነው። የዛ ሰዓት እንዳለ ኦዲንሶች ከአብሪሽ ጋር ነው። የዛ ሰዓት እየሰራሽ የነበረው ለነገሩ የራስሽ ዩቲዩብ አልነበረሽም። የዛ ሰዓት ሰው ሁሉ ሰድቦሽ ዩቱብ ላይ አልመጣም፣ ቪዲዮ አልሰራም ብለሽ ቁጭ ብለሽ ነበር፣ እያለቀሽ ነበረ። ሶ የዛ ሰዓት እንግዲህ ወተሽ ይቅርታ ጠይቀሽ ምን ብለሽ ታቀለሽ። የዛ ሰዓት እንዳለ ኦዲንሶ ሰድቦሻል። ሶ ያ ጊዜ እንኳን ማስታወስ አለብሽ ማለት ነው። ዛሬ በጣም ብዙ ሰው ቢወድሽ ነጌ ይሰድብሻል። ገባሽ አይደለ? ሚዲያ ነጌ ይጥልሻል። ዛሬ ከፍ ያደርግሻል ማለት ነው። የምትወድቁበት ጊዜ አታቁ። ሚዲያ ስትሰሩ በጣም ተጠንቅቃችሁ ነው መስራት ያለባችሁ። በጣም ትንጥዬ ነገር ይገናል ትንጥዬ ነገር በጣም ትልቅ ነገር ይሆናል። ትንጥዬ ነገር በጣም እናንተን ይጥላል። ስለዚህ ተጠንቀቃችሁ ነው ማውራት አለባችሁ። ብሩኬ ራሱ ዛሬ ምን አለ? ከፈለግሽ ሽጪ፣ ይጠቅምሻል አለሽ ማለት ነው። ይሄ ማለት መናናቅ በጣም እንደተናናቃችሁ ነው የሚያሳየው። ብሩኬ እንደዚህ አይነት ነገር ከቃሉ ራሱ ከአንደበቱ ራሱ ማውጣቱ ምን ማለት ነው? በጣም እንደተናናቃችሁ በጣም ሁለታችሁም የሌለ ነገር ውስጥ ነው የገባችሁት ማለት ነው። እንደዚህ መሆን የለባችሁም። ከቻልሽ ሀይሚ ዳኒል ከህይወትሽ አስወጪ። ጭራሽ ሀብሉን አድርገሽ ነው ዛሬ የመጣሽው ማለት ነው። ጭራሽ እሱን አለማየት። እሱ ሲጀመር ልንገርሽ አይደለ? አሁን ሶሲ የሆነ ለመናገር ሶሲ ሴት ናት። ሶ ከሶሲ ብዙ ብር ወስዶ ሊሆን ይችላል። ዳኒን እኛ የምናውቀው በስድብ ሊሆን ይችላል። ሶ እሱ ግን ከሴት እየተጠጋ ካንቺ ጋር ሆኖ ነው ሰብስክራይብ ሰበሰበ። በጣም ታዋቂ መሆን ወይንም ደግሞ ከሱ ጋር እየሰራሽ ብዙ ትንሽ ዩቱበሮች እንዲሰሩ የሱ ስም የሱ ፎቶ እንዲለጠፍ ምናምን ነው የሚፈልገው እና ገንዘብ ማግኘት ነው የሚፈልገው። አንቺና ብሩኬን ህይወት መበጥበጥ እንጂ የእውነት ዳኒ ለአንቺ አስቦልሽ አንቺን ወዶሽ አንቺ ስለአንቺ ሰብስክራይብ ሁለት መቶ ኬ እንደገባሽ ለአንቺ አስቦልሽ አይደለም 200 ኬ ያከበረልሽ ማለት ነው። ለራሱ ጥቅም ብሎ ለራሱ ገንዘብ ብሎ ነው አንቺ ጋር ራሱ የተጠጋው እንጂ ላንቺ በፍጹም አስቦልሽ አይደለም። ስለዚህ ሀይሚ እኔ ልምከርሽ፣ የእትነት ምክር ማለት ነው። ሶ አንደኛ የኦዲንስ ነገር አትስሚ። ሶ የፈል በጣም ብዙ ነገር ይጽፉልሻል። ሶ እናንተ አሁን በጣም ምን እንጃላቅም፣ 200 ኬ ነው ያለሽ ኦዲንስ እንደዚህ አለኝ ብሎ ሶ አያወራም ገባችሁ አይደለ? ሌላኛው ደግሞ ከዳኒ ህይወት ውጪ ዳኒ ከአንቺ ህይወት አስወጭ ከቻልሽ ማለት ነው። ምክር ልምከርሽ። ሶ ነገር ግን እናንተ ከኛ አን ባለፈው ለታ ምክሩን እያልሽ ነበር። አሁን ደግሞ መልሰሽ እንደዚህ እያላችሁ ነው እንደዚህ እያላችሁ ነው እያላችሁ ነው እና በዚህ ሲቀጥል እንደዚህ እናንተ እንደዚህ 200 ኬ ገብታችሁ ኮሜንት ኦፍ አደርጋለሁ ምናምን የምትሉ ነገር የሆነ ለበና በጣም ነው የምትገርሙኝ፣ በጣም ማለት ነው። ተመልካች የፈለገ መጽሐፍ ይችላል። እዚህ ጋር ሚዲያ አንቺም እንዳልሽው ሚዲያ ማለት ሰው የፈለገውን መግለጽ እንዲችል ነው ብለሻል እና ስለዚህ የሰው ወሬ አትስሚ፣ በቃ አትስሚ፣ ተያቸው። የእውነት እኔ እንጃ ሀይሚ፣ ከአንቺ ይህንን አልጠብቅም። ኦዴን ስጦት ብሩኬን ስጦታ መልሽ ስላለሽ እንደ ተናደሽ የእውነት ለመናገር ሃይሚን እዚጋ እዚህ ጋር ያሰብኩት ማለት ነው። ብሩኬ እንዳላት ገና ልጅ ናት፣ የእውነት ማለት ነው ማለት ልጅ ባትሆን ኖሮ ማለት ነው። እኔ አንድ ሰው ስላናደደኝ ብቻ አንድ ሰው የሱ ስጦታ መልሽ፣ አንቺ እኮ የሱ ብር በልተሻል የሱ ስጦታ በልተሻል፣ ውሰጂ መልሽ ስላለኝ እየሮት እኮ የመመልሰው ልጅ ስለሆንኩኝ ነው እንጂ አልመልስም ማለት ነው። ገባችሁ አይደለም? ስለዚህ ሀይሚንም ያናደዳት እንደዚህ ነው ማለት ነው። እና የሰው ወሬ አትስሚ ሀይሚ ማለት ነው። ገባሽ አይደለም? ሌላኛው ደግሞ ማለት ነው እንደ ሌላ ሴቶች ቢሆን እበላ ነበረ ገንዘብ ምናምን ብላለች ማለት ነው። የኛና ወንድም እኛ ስደላ ሆነን ወንዶች ኢትዮጵያ ውስጥ እንደሚበሉትና ያንቺና የብሩኬ ይለያሉ። ገባችሁ አይደል? እናንተና ማለት አንቺና ብሩኬ አንደኛ ፍቅረኛ ሞች አይደላችሁ፣ ሁለተኛ ጓደኛ ሞች ናችሁ። ገባችሁ? አብራችሁ ይቱ ምትሰሩ ናችሁ እንጂ አንቺ አረብ ሀገር ሆነሽ ወይ ደሞ ብሩክ ከኢትዮጵያ ሆነው፣ ወይም ደሞ ሁለታችሁም ኢትዮጵያ ውስጥ ሆናችሁ ሌላ ማትተዋወቁ ሰው ሆናችሁ የተገናኛችሁት ፍቅረኛሞች አይደላችሁም። እኔ ስለ እናንተ በወራ የሆነ ለምናገር አንድ ሰዓት እራሱ አይበቃኝም። ቤተሰብ ማለት ነው። ሰላማችሁ ይብዛልኝ። ባይ ባይ። እኔ የተሰማኝን ነው ያወራሁት።